ሱራፌል ሳራ ሳሚ ስታወራው ደረሰባት። ይቅርታ አቋረጥኩሽ እንዴ ከሳሚ ጋር ስታወሪ በማለት አይ ይቅርታ፣ ምን ልታዘዝ? አሁን ደግሞ ጌታሽ ሆንኩ እንዴ? ቁርስ እየደረሰ ነው ትላለች። እሺ በዚህ እንስማማ፣ ሳሚ ከሰጠሽ በላይ እኔ እጥፍ አድርጌ እሰጥሻለሁ። ሳሚ የሚባል ሰው እኮ በፍጹም እኔ አላቅም፣ ነገርኩህ እኮ ሮቤልስ? አላት። እኔ ሮቤል የሚባል ሰው በፍጹም አላቅም። ታዳ ቲጂናት ማለት ነው የላከች እኔ ግን አልገባኝ። ምን ለማወጣጣት ሞክረህ ነው እየሞከርክ ነው? በእርግጥ የሆነ ጊዜ የሆነ ጉዳይ አገናኝተውኝ ነበር። እኔ ግን እሱ በፍጹም ረስቸዋለሁ። የዛ ቪዲዮ ደግሞ በፍጹም እኔ ጋር ቪዲዮ የለኝም። ስለዚህ የዛ ሰዓት እኮ ለምኜሽ ነበረ ሁለት መቶ ሺህ ብሩ ከሰጠውሽ በኋላ እግርሽ ላይ ወድቄ ለምኝሽ ነበረ። ሱራፌል እመነኝ፣ እኔ ለስራ እንጂ አንተ ልጎዳህ ወይም ሚስትህ አልመጣሁም። ሳሮን አንቺ በጣም ቆንጆና ጥሩና መልካም ሴት ነሽ። ስለዚህ የአንቺና የሌላ ሰው ሕይወት ማበላሸት የለብሽም። ሰው ልኮሽ የሌላ ሰው ሕይወት ማበላሸት የለብሽም። ስለዚህ ትላንትና ከቤዛ ጋር ራሱ ስለ አንቺ ነገ አንቺ ለማባረር እየተነጋገርን ነበረ። እሺ ለምንድን ነው ግድንገት በመሃል ሐሳብህ ቀየርክ? አይ እኔ በነገራችን ላይ የገዛ ሚስቴ እኮ ድሮ ጠላት ነበርኩ። ይሄ ሁላ በደንብ እንደምታቂ አውቃለሁ። እኔና አንቺ ስንገናኝ እኔና አንቺ የመጀመሪያችን ስላልሆነ፣ ስለዚህ እዚህ የመጣሽበት አላማ ቢያስቀየርሽ ብዬ ነው ጥሩ እና መጥፎ መለየት አያቅትሽም ብዬ ነው። ሳራ ይቅርታ፣ እኔ የቤት ሰራተኛ ነኝ ትላለች ሳራ። ደሞ እዚህ ቤት የገባሁት ትላንትና ነው ገና። ስለዚህ እኔ ከሚስቴ ውጪ ሌላ ሕይወት የለኝም። ምናልባት እሷ ለመጉዳት ከተላክሽ እሷ ላይ የምታደርጊው እኔ ላይ አድርጊ። ያምሃል እንዴ ሱራፌል? ምን ሆነህ ነው? አይ እኔ አልጎዳትም። እኔ እንደሆነ መቼም መቼም ቤዛ አልጎዳትም ከዚህ በኋላ ሚስቴ መቼም አልጎዳትም። ስለዚህ እነሱ እሷን ለመጉዳት ከላኩሽ እኔ ላይ አድርጊው። እኔ ቤዛ መቼም መቼም ቢሆን መቼም አልጎዳትም በማለት እንግዲህ ለሳሮን ይመልስላታል ሱራፌል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማቸው ይብዛ። ሁላችሁም ስለምታበረታቱኝ ሀሳብ፣ አስተያየት ስለምሰጡኝ እጅግ አድርጊያው አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። ሀሳብ አስተያየታችሁ በድጋሚ አይለየን። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። ቅንነትና መልካምነት የራስ ነው፣ ማይከፈልበት ነው። ኢትዮጵያ ሀገራችን ሰላም ያርግልን። ሁላችሁም ሰላማችሁ ይብዛልኝ እላለሁ። ዛሬ ቤዛ ክፍል 34 ይዤላቸው መጥቼ ያለው እንግዲህ ያው ሱራፌል ለሳራ ድንገት እኔና ቤዛ ለመጉዳት ተልከሽ እንደሆነ እኔን ጉጅኝ እንጂ ቤዛን እንዳትጎጃት እኔ በጣም ነው መወዳት ቤዛ በማለት እንግዲህ ለሳራ መልሶላታል። ሳራም እረ እኔ በፍጹም እኔ ለቤት ሰራተኝነት ነው የመጣው እንጂ አንተን ወይም ደግሞ ቤዛን ወይም ሱራፌልን ለመጉዳት አይደለም እዚህ ቤት የመጣው። እኔ ሳሚ የሚባል አላቅም፣ ሮቤን የሚባል አላቅም፣ ቲጂ የምትባልም አላቅም፣ በፍጹም በማለት እንግዲህ ሸምድደዋለች ማለት ነው። እንግዲህ ሳራ እንግዲህ በቤ ሰራተኝነት ነው። እሺ እኔ ሳራ ማን ትመን? ማን ልመስ? ማንስ አምናለው? ማናችሁስ ልመን? ሳራ እኔ ግራ ተጋብቼ ያለው ትላለች ማለት ነው። አሁን እንግዲህ ቤዛና ሱራፌል እንግዲህ እራት እየበሉ ይገኛል። ምን አነሰ ምን ልጨምርላችሁ? ቆንጆ ነው፣ ሁሉም ነገር አሪፍ ነው። ኔላ ጉርስሽ የኔ ባለሙያ ትላለች ማለት ነው። ቤዛ በጣም መልካም ሴት ናት እንግዲህ በቃ ወደ እስራኤል ልሂድ፣ ከፈለጋችሁ ጥሩኝ ትላለች ማለት ነው። ሳራ እንግዲህ ሳራ በጣም ምግብሽ ይጣፍጣል ጣፍጣል ቆንጆ ነው አደል? ምግቧ ትለዋለች ለሱራፌል እንዴት ነው እሷ ለማስወጣት ግን ሀሳብ ቀየርክ? በቃ የኔ ቆንጆ አንቺ ልክ ነበርሽ። ለካ ማመን ማመን የሚባለው ነገር መለማመድ አለብኝ ብዬ ነው ይላል ሱራፌል። ይሄውልሽ ውልሽ ሀሳቤ ቀይሬያለሁ በማለት እንግዲህ። አሁን ደግሞ ሮቤልና እንግዲህ ቲጂ እንግዲህ እንግዲህ ሮቤል ቲጂን እየጠበቀ ነው። እጭ ዛሬ ደግሞ ቀኔ በሙሉ እንግዲህ ጥሩ ቀን እውላለሁ ስል ቀኔ ሁላ ልታበላሽብኝ ነው ይላል ለቴጂ ማለት ነው። እንግዲህ ሮቤል እንግዲህ አልተመቸውም። ያው እንዴ አንተ የተወደቀች ብለን እንኳን አደውልልኝ ትላለች። እኔ ምን አግብቶኝ ነው ስለ አንቺ ምን ጠብ ያለ ነገር ሰርተሽ ነው እንደ ያ የማይረባ እንኳን የተከልሹ ካሜራ እን ቻርጅም አልተደረገም። ቻርጅ ዘግተውን ነው የተገኘው አይ ቻርጅሽ ዘግቶ ነው ያልከኝ። ከዚህ በላይም ብትለኝ አልቀየምህም። ከዚህ በኋላ አንዴ ቻርጅ እንዳረግ እድል ስጠኝ። እዛ ቤት በተከልሹ ካሜራ እነሱ ማየት አልፈለግም። ስለዚህ በእነሱ ባየው ቁጥር አልናደድም። እዛ ቤት አዲስ ሰራተኛ ተቀጥረዋል። ከነ ሳሚ እንዳልተላከች ተስፋ አረጋለሁ። ለነገሩ ሳሚስ ቢልካት ሱራፌልንስ ለማጥፋት አይደል እንዴ? እኔ ነኝ እንዴ? እኔ ነኝ ከሱራፌል ጋር ወዳጅ መሆን እንዴ? ምንድ ነው የምታወሪው? ይኸውልሽ፣ ቲጂ አሁን ይሄ ነገር ራሴ ዋጣዋለሁ። ዞር ቤ ካጠገቤ፣ ሂጂልኝ ወደዛ። እንደ ውሻ ያባረርከኝ ነው እና እንደት ነክሽኝ? ቁጭ ብዬ መጠበቅ አለብኝ? ይሄ ትም እኮ ማረፊያ ቦታ የለኝም እና ያ አይመለከትኝም። ሮቤል እኔ በጭራሽ አይመለከትኝ። የምሰጥሽን ብር ለምን በአግባቡ አልተጠቀምሽም? ትሰምኛለሽ? ምሰጥሽን ብር ይሄ መጨረሻ ነው። ከዚህ በኋላ አጠገቤ እንዳደርሽ አይንሽን ማየት አልፈልግም። ተነሽ፣ ሂጅልኝ። ከአጠገቤ ሂጅልኝ እያልኩሽ ነው እንዴ! ምሰጥሽ ብር በስነ ስርዓት ማትጠቀሚበት ምን እያረግሽበት ነው? ኡፍ፣ ቀኔ ሁላ ነው እኮ አበላሸችብኝ፣ የተረገመች ቀኔ ሁላ አበላሸችው። ይላል ሱራፌል። እቅዴ እኔ በራሴ መንገድ መሄድ እንዴት አድርጌ እንደምፈጽመው ራሴ አውቃለሁ። ማንም አያስፈልገኝም ተጨማሪ ሰው ይላል ሱራፌል። ማለት ነው እንግዲህ ቁም ነገር ነው እንጂ ዳገት የሆነብኝ ትላለች ኩቻ። እንግዲህ ሎሲ፣ ሳሚ፣ ቀስበል እንግዲህ እግር፣ ቆይ ቆይ ቆይ ቆይ፣ ትንሽ ታገሽ ኩቻ ሊገባልሽ ነው። ቆይ ትንሽ ገደል ግባ፣ በቃ ገደል ግባ። ዞር በልልኝ አላልኩሽም? ስርሽ ነው፣ ስርሽ ነው የዞር አይ፣ ድሮስ ካንተ ጋር እንዴ ኖርኩ? እንኳን እግሬ አናቴም ይዞራል። አይገርምሽም? አሁን እንግዲህ ተስተካክሎ አለ። እግርሽን ስር ስር ይለቀቅ። ኩቻ አንችን አንቺን ካስገባ በኋላ ቢወልቅ አይሻልም? ሳሚ ቆይ ያቺ ሳራው እንደውላል ነበር ለምን ፈለግሽ ደግሞ ሳሬን መደወል? ሆና ለመደወል። አይ ኩቻዬ ምን ሆነሽ ነው እንደዚህ ተሰባብረሽ እያየው እሷ ብትደውል የሷ ስልክ ማነሳ ይመስልሻል? እግርሽ እንዲህ ተሰባብሮ አንቺ ላስታም እንጂ ይላል። ሳሚ እንግዲህ ቆይ እስኪ አሁን ተረጋጊ፣ አሁን ይስተካከላል ሁሉም ነገር አይዞሽ። ሳሚ በጣም አሞኛል ረተው እያለች እንግዲህ ሎሲ እንግዲህ እግሯን እንግዲህ ስርሽ ዞሯል። እኔ እግርሽን ላሽልሽ ብሎ እንግዲህ እያስተካከለላት እግሯን ማለት ነው እንግዲህ አሁን ደግሞ ቲጂ እንግዲህ ቀጥታ ቤዛ ቤት መጥታለች። እያንኳኳች ነው ማለት ነው። አቤት፣ ማን ልበል? ሲመስለኝ አዲሷ ሰራተኛ ነሽ አይደል? ቲጂ እባላለሁ። ሳሮን እባላለሁ። ይቅርታ፣ ቤትስ ማንም ሰው የለም። ቤተሰብ እና አላስገባም እያልሽኝ ነው? አዎ፣ አሁንም በጣም ይቅርታ፣ አሁንም ሰው እንዳላስገባ የአሰሪዎች የትእዛዝ ነው። ካልሆነ ቤዛ ጋር ልደውል። አይ ተዩ ተዩ ተዩ ተዩ ከቤዛ ጋር ሰሞኑ ተቀያይመናል። ስለዚህ የምትወጁ ሰው በትንሽ ነገር ማጣት በጣም ከባድ ነው በማለት እንግዲህ መልሳላታለች ማለት ነው። ይኸውልሽ ቲጂ የምትባል እንደ እህቷ ጓደኛ የምታያት ነበረ ከእሷ ናት ከባሏ ጋር ተመሳጥራ ልትገላት የነበረ በማለት እንግዲህ የበፊት ሳሚ የነገራት ትውስታ ትዝ ብሏታል ማለት ነው። ደህና ነሽ ግን አለቻት። እንደነገርኩሽ ሰዎቹ የሉም። አሁን ከዚህ ትሄጂ፣ ገብቼ አንድ ብርጭቆ ውሃ ብጠጣ ደስ ይልሻል። አይ፣ እነሱ ቢመጡብት ጠጫ አይሻልም። ተረጋጊ እንጂ እ አሁን ገባኝ። ስሜ ስትሰሚ ነው የደነገርሽው አደል ትላታል። እዚህ ግን ማን ነው የላከሽ? ሳሚ ነው አደል የላከሽ? ማኑ ሳሚ ደግሞ እኔ አላቆም። ሳሚ እኔ በዚህ ሰዓት ከሳሚ ጎን ነኝ። ሴትዮዋ፣ እኔ የምታወሪው ነገር ሁሉ አልገባኝም። እኔ ማቀው ነገር የለም። አላስከባም ካልሽኝ ለቤዛ ደውዬ ማን እንደላከሸ ነግራት አለ። ለካ ቤዛ እውነቷ ነበር የነገረችኝ። እብድን መጣ በር እንዳትከፍች ብላይ ነበር። እንዴ ምን ነበሩ? አይዘጋሽብኝ እንዴ እንጂ ወይኔ ትጄ አንዴ ቢገባ ኑሮ ምን እንደማደርግ አሳያችሁ ነበር፣ በማለት ለነገር በሆነ ነገርም ቢሆን አይቀርባቸውም። አንድ ቀንማ አገኛችኋለሁ፣ ዛሬ ከዚህ መርዝ አመልጣችኋል በቃ ቤዛና ሱራፌል በማለት እንግዲህ፣ በደንብ እየመጣሁላችሁ እያየኋችሁ ነው፣ በደንብ ጠብቁ፣ አንድ ቀን፣ ዛሬ ግን አመልጣችሁኛል በማለት እንግዲህ መርዝ በቦርሳዋ ይዛ እየዞረች ነው ማለት ነው እንግዲህ ቤዛ እና ሱራፌልን ለማጥፋት ማለት ነው። ሰራተኛዋ አልከፍትም አለች። ደግ አረገችላት። ማማዬስ? መድኃኒቱን ይዤላት መጥቼ ነበር። ተኝታለች? አዎ ተኝታለች ትላለች። እኔ ነኝ እንጂ ሳይቸግረኝ እዚህ የምትሰቃየውን ሳሚ፣ እኔ ምልህ። ወይዬ፣ ኩቻዬ፣ ምንድን ነው የምትይኝ? አላቅም አስገድሎ አያቅም የሚባል ነገር እንዴ! አሁን እኮ ገደልከኝ። በቃ አይዞሽ አታስቢ። አሁን ምን መሰለ፣ የፍየል ቅቅል አዝዤ አመጣልሻለሁ። አይዞሽ ማማዬ። ሰሞኑን ደህና ትመስላለች። መድሃኒቱም አሪፍ ለውጥ እያመጣላት ይመስለኛል። ምን ዋጋ አለው? አሁንስ ምንም ዋጋ የለውም። ውጭ የሀገር ሄዳ ካልታከመች ምንም ጥቅም የለውም። አንተ ደግሞ የእህትን ነገር ችላ ብለሃል። መቼ ነው ግን ልክ ምትገባ? ቆይ ሳሪ የደወለች። ቆይ ቆይ ቆይ ኩቻዬ፣ አንዴ ላንሳላት። እኔ እኮ እንዳትደውል ብላ ነበር ሲጀምር ሌላ ነገር ፈልገ ነው እንጂ እሷ ጋር ምን አስደወለ? አሁን ያንቺ ቅባት እንጂ ቅናት ምን ያደርግልሻል? ይህ ስልክ ወይ አንሳ ወይ ዘጋው፣ ትለዋለች ሎሲ። አሁን ሳሮን መደወሏ ስላወቅሽ እንጂ የዚህ ስልክ ረብሾች ነው የውነት። ወይኔ የኔ ማር፣ ወይኔ ማር ትላለ። እንዴ ደግሞ ማሬ ትላለች ሳራ። ማሬ ነው ያልከው? ይቅርታ፣ ሎሲ የደወለች እኮ መስሎ ነው ይቅርታ። ሎሲ ማሬ ነው እንደምትላት። አይ ይሄ መቼም እንዶ ይሄ አይረባ ወሬ ብለሽ እኮ ለማጣራት አይደለ የደወልሽ? ሳራ አይደል የመጣሽበት ወደ ገደለው ግቢ ምንድነው? አጠገብሽ አጠገብ የሚንጫጫው ምንድነው? ምን አልሽኝ? ቆይ ቆይ ቆይ፣ አይሰማም አጠገብ የተንጫጫ ነገር አለ። አረ እንዶ የሚያንጫጫ ያንጫጫ ቁንጫ ማለቴ ኩቻ ናት አይደል? ትላለች ትሰምኛለሽ እዛ ቤት ሰተት ብለሽ እንደገባሽ፣ ሰተት ብለሽ ውጪ። ጊዜሽን በጊዜ ነው የምታባክኝ። እሺ፣ ይሄን አክል ከተንጫጫሽ ይበቃሻል። ይላል ሳሚ። ምን አዲስ ነገር አለ ሄለው? እስቲ ቲጂ ያልካት ሴት መጥታ ነበር። ቲጂ መጥታ ነበር? ምን ልታደረግ ነበር የመጣች? እቺ ቤዛ በሌለችበት ሰዓት ቤት መምጣት ለምዳለች። ይሄ መላምን ትተ ለምንድነው አርፈ ማትቀመጥ? እኔ ግን የለመደች አይመስለኝም። ምክንያቱም ሱራፌል ነው ማንም ቢመጣ እንዳታስገብ ያለኝ። እና ውሽሟ ስትመጣ ይዘሽ አቆየኝ ማለት ሊልሽ ፈልገሽ ነው እንዴ? እንዴ ጭራሽ መነሳት እኮ አረ አንቺ ኩቻ ዝም በይ፣ የምነካሽ እንዴ! እኔ ተጨማደ የቀረውት። ቀልድ ነው እንደ ኩቻ። ምን እያለች ነው? ተያት፣ በቃ ዝም በያት፣ እሷ ዝም ብላ ነው። እዛ ሴትዮ አመጣጥ ምንም አልተመቸኝም ትላለች አሁን አስገብተሽ ግን በድብቅ ብትከታተያ ጥሩ ነበር። እንዴ ጭራሽ በሰው ቤት አስገቢና አስወጪ መሆን ጀመርክ እንዴ? ኧረ ተይ ቴዲ። አንተ ማነህ ግን አንተ ጭራሽ ምላሴንም ልታስሮ ፈልገ ነው እንዴ? ምን ነግደው ነው ሳሪ? አስገጥህ ሳሪ ሳሪ ሳሪ አስገጥህ። እኔ ምን አገባኝ? አሁንም ተሸክማ ይዛት ሄድ ኤስ ሴትዮዋ ግን በጣም ተጨንቃለች። ሴትዮዋ ግን በጣም ተጨንቃ ገብቼ ውሃ ካልጠጣሁ ብላ ነበር። እርግጠኛ ነኝ የሆነ ነገር አስባ ነው። ቲጂን ግን አንቱኑ እንደ እንደምትላት ኧረ እኔ እኔ አለላትም ሱራፌል ግን እዚህ ጣጣ ውስጥ ባታስገባው ጥሩ ነበር ጥሩ ይመስለኛል። አንቺ ግን የገባሽበት ስራ ለምንድን ነው? አርፈሽ ማሰሬ ስራ የጨርሽ መሰለኝ አርፌ ቁጭ ብዬ ማወራ ጭራሽ እዛ ቤት ለምን እንደሄድሽ፣ መረስ ተሻለ፣ ለአላማ ነው የሄድሽው። ሌላ ተጨማሪ ነገር ካለ መልሼ እደውልልሃለሁ። ኩቻን ደግሞ እንከስልኝ። እሺ፣ በማለት ስልኳን ትዘጋለች። ሳራ ሄሉን፣ ሳሮ፣ ቆይ አልጨረስኩም። እሷ ዘግታ ወጥታለች። እቺ ልጅ ቆይ፣ እስቲ ምን አለች? ኩቻን እንከስልኝ? አይ፣ ድሮስ እና ድሮ ሳምልኝ ልትለ ነው እንዴ? ምነካ? አሁን እኮ ለሱራፌል ቀልደኛ ጠላት ሆናለች። ሰው እንኳን አይሳሳትም እንዴ የሆነ ጊዜ እንኳን እንዴ የሆነ ጊዜ ሱራፌል ተሳስቶ እንግዲህ ሱራፌል ሊገላት ነበረ። አሁን ደግሞ ምንድን ነው ቤዛያ ሁላ ጥላቸዋ፣ ግን በአንድ ጊዜ እርግፍ አርጋ አረስታ ወደ እሱ ተመልሳለች። ከተጸጸተ ምን ማድረግ ይቻላል? ቆይ፣ አንቺ ለሱራፌል ማነው ጥብቅና ያስቆመሽ? ማን? አንተስ ለቤዛ ጥብቅና ያቆመ? በማለት እንግዲህ ቆይ፣ በኋላ እውነቱ ሳሳይሽ፣ ሁሉም ነገር አሳይሽ፣ የለም እውነቱ ስታይ፣ ሁሉም ነገር ታውቂያለሽ በማለት እንግዲህ መልሶላታል ማለት ነው። አንዴ ነከሰኝ ውሻ ድጋሜ እግሬያል አንዴ እግሬ አልሰጠውም አንዴ ነግሶኛል፣ ድጋሚ እንኳን እግሬ አልሰጠውም በማለት መልሳለታለች ማለት ነው እንግዲህ። ኩቻዬ እንዴ ይህ ሁሉ እውቀት ግን ከየት ነው ያመጣሽው? እንዱ ስትፈጠሪ ስትይ በቃ ጭራሽ እኔን ታማኘሽ ጭራሽ እኔን ታማለሽ። ታዲያ ዛሬ እኔ መጋበዝ አለብህ ግን መጀመሪያ ስልክን መዘጋጋት አለብህ ስለዚህ ወጌሻ ጋም በዛው አዝለኝ ዛኝ ትሄዳለህ። ከፈለክ ጭራሽ ጭራሽ አዝለህኝ ከፈለክም አቅፈህም ቢሆን ተወስተኛለህ ትላለች። እንግዲህ ሎሲ አይ ኩቻዬ፣ አንድ ቀን ለራት እንውጣ ብንሽ አናቴ ላይ ወጣሽኩ አበዛሽ። አሁንስ ቆይ ሰራልሻለሁ፣ በማለት እንግዲህ እሱም እንግዲህ ለሎሲ ወይም ደግሞ ለኩቻ እንግዲህ ዝቶባታል ማለት ነው። ሳሚ ያው ሳራ እንግዲህ እቃው እያጠበች ነው። እንግዲህ ሰራተኝነቷ እንደቀጠለ ይገኛል ማለት ነው። እቃ አልጨረስሽም እንዴ? አምጪ ላግዝሽ። ጨርሻለሁ። አምጪ ላግዝሽ። አይ ተይ ተይ፣ እኔ ጨርሻለሁ። ቤቱ ግን ለምደሻዋል እንዴ? ይሄ ቤት ያልተለመደ ቤዛዬ፣ የት ይለመዳል? አንቺ በተለይ በጣም ደስ የምትይ ቀለል የምትይ ሴት ናሽ። አንዳንድ ነገር እንዲሆንሽ ደግሞ ከደሞዝሽ የሚቆረጥ አይደለም። ግን ለአንዳንድ ነገር እንዲሆንሽ ብረሰጥሻ አለውሽ። ቆይ እረ እኔ አያስፈልግም። ለሱራፌል እደውልለታለሁ ብዬ ነበር። የሆነ ሰው መጥቶ ነበረ የመጣ ሰው ለመንገር ፈልጌ ነው። እንዴ ለሱራፌል ቁጥር አለሽ? እንደ ስትላት አይ አይ ቆይ፣ ግን የሆነ ቲጂ የምትባል መጥታ ነበረ። ግን አላስገባኋትም፣ በፍጹም አትገቢም ብዬ ሰው የለም ብዬ ወይም ደግሞ አሰሪዎቼ አልፈቀዱልኝ ብዬ መልሻታለሁ በማለት እንግዲህ ነገረች። ለማንኛውም ቤቱ በደምብ ቆልፊ፣ አንድም ቀዳዳ እንዳይቀር፣ ማንም እኛ በሌለንበት ማንም እንዳታስገቢ። እሺ፣ በነገራችን ላይ ቤቱም ሌባ ለምደዋል መሰለኝ ስትላት እኔ ያልኩሽን አድርጊ፣ ቤቱ በጥንቃቄ ጠብቂ፣ ማንኛውም ነገር ማንኛውም ሰው እኛ በሌለንበት እንዳታስገቢ ቀዳዳዎች መዘጋጋት አለብሽ በማለት ነግራት አለች። ቤዛ ቤተሰቦቼ፣ እንግዲህ ሁላችሁም እንግዲህ እጅግ አድርጌ አመሰግናለሁ።